የዛሬው ፍርድ ቤት በጣም ከባድ ነው ውዶች። እውነት በጣም የሆነ ደግሞ አልመሽም ብሎ ነበረ። ሰላም ጤና ይስጥልኝ ውዴ፣ የተከበራችሁ የቻናል የተከታታይ ሰላማችሁ ይብዛል በያላችሁበት። ዛሬ እንግዲህ ምንድን ነው ምን ሆና ነው ሀይምዬ እያልኩኝ ሳስብ ነው ያመሹት። እውነት ለመናገር ያክል እንደ ዝብሩኬም ትናንትና እንደ ዛተው ፕራንክ ያረጋታል ብዬ በጭራሽ አላሰብኩትም ነበረ። እንደውም ረስቸዋለሁ እኔ ሀቡ እንደዚያ አዝኖ ተክዞ ሲመጣ ተቆጥቶ ሲመጣ ብሩኬ የዛተውን በአጠቃላይ እኔ ረስቸዋለሁኝ። ምን ተፈጥሮ ነው ሌላ ነገር እያልኩኝ ሌላ አለም ውስጥ ሌላ ሀሳብ ውስጥ ነበርኩኝ። ነገር ግን ለካ ብሩኬ የፎከረውንና የዛተውን አድርጎ ኖሯል። ወይ ጉድ! ወይ እኔ! በነገራችን ላይ ጋሼ እውነት እኔ አላቅም ማለት በምን ቃል እንደምገልጣቸው እኚህ አባትን ማለት ነው። ትትናቸው ለልጆቻቸው ያላቸው ፍቅር ምናምን ነገር ፍ መታደል ትላላችሁ። በእርግጥ አባት ምንጊዜም አባት ነው ትላላችሁ። ውዶች እንግዲህ ያው ብሩኬ ከጋሽዬ ጋር በመነጋገር ሀይምዬን ለማጨናነቅ እንግዲህ ጋሽዬም ደግሞ አይ አይሆንም፣ እኔ ሀይምዬ ስስ እኮናት ልበስ ስናት ይሄንን ነገር እኔ ማድረግ አልችልም አሉ። ይሄን ያባቱ እንደዛ ሲሉ እንባን የተናነቀኝ ሀይምዬ እኮ ትለይብኛለች አሉ። እርሱ ጋሽዬ፣ ለእርሶ ብቻ ሳይሆን ለእኛም ትለይብናለች። የእውነት ለመናገር ያክል ይሄ ቃል እንባን አምጥቶታል። አልዋሻችሁም። እግዚአብሔርን እና አይ ለአንድ ጊዜ ብቻ ነው እና አንድ ጊዜ ብቻ ብቻ ብቻ ብሎ ለምኖ ብሩኬ ዛሬ የተሳክቶለታል ማለት ነው። እንግዲህ ሀይሚዬ ያውም የተደገሰላትን ድግስ አታቅም። ተጠራች መጣች። ነይ ሰው ይፈልግሻል፣ ከባድ እንግዳ ተባለች መጣች። የኔ እናት፣ የኔ ስስጥ እዚጋ ግን የተደገሰላትን ድግስ አታቅም። እና ያው ሰላም ብላ ምናምን ነገር ተቀመጠች። ከዛ በመቀጠል ያው ጋሽዥን በምሳሌ ነገሩን ጀመሩት ማለት ነው። ፈጣሪ የሰጠንን ስጦታ ተንከባክበን መያዝ አለብን በማለት ጀመሩት ነገሩን። እንግዲህ አቶ ብሩኬ ደግሞ አትታዘዘኝም ምናምን ነገር ያው ብሎ ነው ለጋሽዥ እንግዲህ ፍርድ ቤት ያመለከተው ማለት ነው። ጋሼ ደግሞ እንዴት ልጁን አትታዘዥም ልክ አይደለሽ፣ መታዘዝ አለብሽ በሚል ነው እንግዲህ ያጨናነቋት። ሀይሚዬ ደግሞ ያው በጣም በጣም በጣም የሆነ በተቀራራቢ ነገር ነው የተመጣባት ማለት ነው። በባለፈው ያከበደ እንዳያገኝሽ ከቤት እንዳትወጪ ሲላት ስትወጣ ነበረ። ሀይሚዬ ደግሞ ያ ነገር ስላለ በቃ አመነች ማለት ነው። አምና ተቀበለች እዚህ ጋር ያው ነገሩ ቆይቶ ቢሆን ኖሮ ትረሰው ነበር። አሁን በቅርብ ቀን ስለሆነ ይሄ ችግር የተፈጠረው በቃ ጋሽዬ ከልባቸው ነው፣ እዚህ ጋር እየተቆጡ ያሉት በማለት አምና ተቀበለኝ ማለት ነው። እና አንቺ እግዚአብሔር የሰጠሽን ስጦታ፣ ልጄም ብሩኬም እግዚአብሔር የሰጠኝ ስጦታ ነው። ነገር ግን እሱን እየታዘሽው አይደለም ያለሽው፣ ስለዚህ ልክ አይደልሽም። ለምንድን ነው መስመር ስተሻል? ስለዚህ ይገባል። አንቺ ካልታዘዝሹ ማንን ሊታዘዘው ነው? እያሉ ነው ጋሽዬ። ኖ እኔ ታዛዥ ነኝ። የሆነ ሰዓት ላይ በእርግጥ አልሰሞትኝም፣ ከቤት እንዳትወጪ ብሎኝ ወጥቼ ነበረ። በእርግጥ እዚህ ጋር ስህተት አለብኝ። በተረፈ በሌላ ጊዜ ግን እኔ ለእሱ ታዛዥ ነኝ በማለት ማመልከቻውን ታስገባለን ማለት ነው ሀይሚዬ ጋሼ ደግሞ ኖ ኖ ኖ አንቺን ደሮ አይደለሽም አዲስ አበባ አትሄጂም እዝ ነው ምትቀሪው ልክ ነገር እየሰራሽ አይደለም ብለው ያጨናንቋታል ሀይሚዬ ደግሞ የሚገባውን ምላሽ መለሰች ማለት ነው ብሩኬ ደግሞ ማቃጠሩን እየቀጠለ ነው አትታዘዘኝም ምንም ነገር አሰማኝም እኔ እንደውም ከሷ ጋር ያለኝን ነገር ላቆም ነበረ የእርሶ አደራ ስላለብኝ ነው አለ እሳቸውም ንዴታቸውን ቀጥለው ማጨናነቃቸውን ቀጠሉ፣ በሀይሚዬ ላይ ማለት ነው። ሀይሚዬም መጨነቋን ቀጥላለች። እኔ ፍጹም ታቅኛላችሁ፣ ታዛኝ ነኝ። አንድ ቀን ስህተት አለብኝ፣ ከዛ ያለፈ ስህተት የለብኝም። እባካችሁ ተረዱኝ በማለት እነሱ ደግሞ አንረዳሽም፣ ኖ ኖ ኖ ኖ። ወይ ጉድ ሀይሚዬን ናት፣ በቃ ዛሬ ተገኝተሻል፣ እኔ ልጨናነቀልሽ፣ እኔ ጭንቅንቅ ልበልልሽ። ብሩኬ ግን ብሩኬ ግን አቤት ውዶቼ እንዴት ነው ቤተሰብ ጋ አሁን እዛ ልጅ ሆነን ስናደግ ማለት ነው ጥፋት ስናጠፋ የሆነ በፉክክር የምናቀጣጥረው ነገር አለለ ለእናት ለአባቶቻችን ያ ነገር ነው ትዝ ያለኝ እኔ ብሩኬ ለአባት እያቃጠረ ነው ሀይሚዬ ደግሞ እኔ ስተት የለብኝም እያለች ነው ለአባት መላሽ እየሰጠኝ ነው ምናለች እኔ እኮ አለች እንደዚ የምታደርግሽ የሚልህ አልመሰለኝም ነበር ጋሼ አለች ኖ ለእኔም እኮ ጋሼ አባቴ ናቸው ከሚባለው በላይ ለአንተ ብቻ ሳይሆን ለእኛ ሁላ አባታችን ናቸው። እኚህ አባት ትሁት ናቸው። ለሁላችንም አባት ናቸው። ሁላችንም ነን የምንወዳቸው ጋሽዬ። በሁላችንም ልብ ያሉ አባት ናቸው። ከልባቸው አባት ከልባቸው አባት ናቸው። እውነት ለመናገር ያክል ትሁት፣ ደግ በቃ ልጆቻቸውን የሚረዱ አላቅም፣ የልጆቻቸውን ፍላጎት ሀይሚዬን ደግሞ በተለይ ወዳት አለው በቃ እሷ ስስት ብዬ ነው ምወዳት ምናምን ሲሉ ደግሞ እንደገና ብሩኬ እንዳይቀየሙ እንዳይቀየም ማለት ነው ከእናንተ ለየቼ እናንተንም እወዳችኋለሁ ነገር ግን የእሷ ይለይብኛል ነው አባባላቸው፣ ማለት ነው እና ደስ ይላል። በአባትና በእንትን መሀል በጣም ደስ የሚል ነገር ነው። ብሩኬን ደግሞ እግዚአብሔርን እኔ ከልቤ ነው የምወድ ምናምን ነገር አሉት። እዛ ፓርት ላይ እንዴት ደስ እንዳላይ ማለት ነው እና እንግዲህ ብሩኬን እንደዚህ ቤተሰብ እየወደደው ሀይሚዬንም እንደዛው በቤተሰብ መሀል የዝህን ያክል ፍቅር እያለ ውዴታ እያለ ብሩኬ አኮ አንተ እንደዝነ ምናምን ነገር የምትሉ ሰዎች ከንደዚህ አይነቱ ነገር ተማሩ። ፕራንክ ሲሰራ ትምህርት መውሰድ አለብን። ይሄ ምንን ያመለክታል? በሃይሚና በብሩኬ መሀል እንኳን ሴጣን ገብቶ እነሱ ሲጨቃጨቁ ሲጣሉ ምናምን ነገር አንዳንድ ጊዜ ለወደፊት ይሄ ትምህርት ሊሆናችሁ ይገባል። ጋሽሼ ምን ያክል ብሩኬን እንደሚወዱት ብሩኬ ደግሞ ከጋሽዬ ጋር ምን ያክል ቁልፍ እንደሆነ መረዳት አለባችሁ። ብሩኬ ለጋሽዤ አንዳንድ ነገሮች የሚመክሩ ናቸው፣ ምናምን ነገር አያችሁ እና ወደፊት ችግር ሲፈጠር እንዲህ ምናምን በሉ ችግር ሲፈጠር ስላችሁ ፕራንክ አይቀርም ይቀጥላል። ሀይሚና ብሩኬ መሀል ጭቅጭቅም ሊኖር ይችላል መጣላትም አለመግባባትም ሊፈጠር ይችላል፣ ፕራንክ እስካለ ድረስ ማለት ነው። ነገር ግን ጋሽዬ ለብሩኬ ምን ብለውት ነበረ? ጋሽዬና ብሩኬ ምን ያክል ቀረቤት አላቸው ብላችሁ ማሰብ አላችሁ አለባችሁ ቆም ብላችሁ ማለት ነው። እና ሰውን ለመውቀስ መቸኮል የለባችሁ፣ ፕራንክ ሲሰራ፣ በተለይ ደግሞ ቤተሰብ መጥቶ ፕራንክ ሲሰራ፣ ከዛ ፕራንክ ትምህርት መውሰድ አለብን። ጋሽያ አሁን ለቡርኬና ለሀይሚ ምንም እንደማይለዩ ሁለቱንም እግዚአብሔር የሰጠኝ ስጦታ ነው የተባለው ለቡርኬ ማለት ነው። እና ሁለቱም እንደ ልጅ ነው የሚያዩት እዚ ጋ ማለት ነው። እና በቤተሰብ መሀል ብዙም እንደዚህ ይሆናል የለ መጥፎ ነገር ከዚህ በኋላ የሆነ ከባድ ነገር ለመሰንዘር አትሩጡ ማለት እንፈልጋለሁኝ። ሀይሚዬ ደግሞ ይኔናት አይዞሽ እጥፍ አድርጋ ትመልስልሃለች ምናምን ነገር ብለው አልጋሽዬ ልክ ኖት። እጥፍ አድርጋ ነው የምትመልሰው፣ ልጅቷ የምትመለስ አይደለችም። እንዲሁም አሁን እንኳን ብትመልስ፣ በዝን ሳፕራ እንኳን ብትመልስ ደስ ይላት ነበረ። ማቆየት አትወድም እኮ ጋሽ ሃይሚዬ ፕራንክ ሲጀመር፣ ማሳደር፣ ማረሳሳት ምናምን ነገር አትፈልግም። የኔ ቀበጥ የኔ ትንሽ፣ እንግዲህ ምንም ማድረግ አይቻልም። በአባትሽ በጋሽዬ ነው እንግዲህ የመጡብሽ። ጋሽ ናቸው ማንንም አይደሉም። ያጨናነቁች ጋሽ አባትሽ ናቸው፣ እንግዲህ በብሩኬ ተልእኮ ማለት ነው። ብሩኬ ደግሞ ጋሽ አባቱን አስመስክሯል ማለት ነው። እንግዲህ አባቱ እሺ እንደሚሉት አስመስክሯል ማለት ነው እንግዲህ በአባቱ ሙሉ ፐርሰንት እርግጠኛ እንደሆነ እንደሚኮራ አስመስክሯል።